ከፍተኛ ስም በጣም ነው የምናመሰግነው። ነው እንግዲህ የተራራ ጠላት ምን ያለላት ነው። አሁን በመጨረሻ ሰዓት ማህሌት ውጭ ወታ እንድትታከም ተደርጓል። እንዲደረግ ነው ማለት ነው የታገሉ ነው። ወደ ውጭ መታከም አለባት እንደገና በድጋሚ። ሕክምናዋ ጥሩ አይደለም፣ ጥሩ ላይ አይደለችም ተብሏል። እንግዲህ እሷም ስትናገር በጣም ነው የምታሳዝነው። ዶክተሮቹ፣ ግማሾቹ ተይዘዋል አሉ፣ ግማሾቹ አንተያዙ እንደፈለጉ ነው ያሉት፣ የተጫወቱባት ለምን እዚህ መንገድ ላይ ዝም ብሎ ተጫዋኙ ተጫውቶባት ነው ያገኘዋት ማለት ነው። እና በትግግል ህክምና ልትወስድ አልቻለችም። በትግግል ህክምና አላረገችም። ብቻ አስቸጋሪ ነው ሴት ልጅ ማለት ነው። እውነት በጣም ነው ግን የሚያሳዝነው፣ በጣም ነው የሚያመው ልብ የሚነካው ወንድሟ ወንድማ በጣም ነው በጣም እውነት። አሁንም የስራ ይስጥ ደጋግሜ ነው ምልህ፣ እውነት የስራ በሰው ልጅ ክፉ እያሰርኩ ክፉ ነገር ያደረክ ነገየን የምን ምን ይደርስብኛል ብሎ ሳትል እንደዚህ ተጫውተህባታል ማለት ነው ያለ ፍላጎት ፍቅር ውስጥ መግባት ነው የሚያመጣው ብለዋል እንግዲህ በጣም ከባድ እና በዚህ በፊት ደግሞ ከስንት ጓደኛዋ ከስንት ከስንት ማለት ጊዜ የተገናኘች ጓደኛዋ ቃል የምትባል ልታያት መታ ነበረ ሁለቱም እንግዲህ በለቅሶ በእንባ ታጠቡ ማለት ነው ያው እሷ አልተነገራትም ዶክተሮቹ እንደዚህ እንዳረጓት እንደዚህ እንደሆነች ገና ነው አልተነገራትም። ግን ኢንፌክሽን ምናምን እንትን ብለዋል። የሽንት ራሱ መስኒያዋ መቆጣጠሪያዋ ቦታ እንኳን ራሱ እየታጠበላት እንደሆነ ሁሉም ነገር ተናግሯል ማለት ነው። ብቻኔ ይሄ ነው ብዬ ያልላችሁ ብዙ ነገር ነው እያሉት ማለት ነው። እንግዲህ እች ልጅ እውነት ድ አድርጉላት፣ ጸልዩላት እዚያ አይነት መጥፎ ነገር እዚያ ረማኒ ሰዎች ጋር አላህ ይጠብቀን ማለት ነው። በጣም አስከፊ ጊዜ እንግዲህ። ሉሉ ማለት በጣም ጀግና፣ በጣም ጥሩ ርህሩህ የሆነ ጎድኑ የሚራራ ወንድም ነው ማለት ነው። ጀግና ነው እንደ በጣም ወላሂ ብዙ ነገር ይገባል ማለት ነው። ብዙ ነገር የተራራጠ የብዙ ነገር የደረሰበት ሊገሉት ሁሉም እንደፈለጉ እየፈለጉ ነው አሁንም አሉ ሊገሉት ያሰው ነገር ደግሞ የሚተራረ መስለን ሰው የገዛ ነው አሉ እሱን ለመግደል እና እሱን ለማቆሸሽ ማለት ነው። እና ብቻ ከባድ ነው፣ የሰው ላይ የሚደርሰው አደጋ ሰው ላይ የደረሰው አደጋ እንደዚህ አይነት ነገር ምንም እንኳ እኔ ሰው ነው ብዬ አላስብም ይሄ አውሬ ማለት ነው። አውሬ ነው እንጂ ሰው አይደለም። አውሬም እንኳን ዞር ካሬ ይላላል ማለት ነው። ይማ የሆነ ሰይጣን ነገር ነው ማለት ነው። እንደዚህ አይነት ተጫወተባት እና በጣም ታዛዝናለች። እንግዲህ እኔ እውነት ተስፋ ታረጋለች ብዬ ነበረ፣ ግን እሷ ግን ስትናገር ተስፋ እንደምታደርግ ነው። እንግዲህ እኔን ገና አላወቀችም፣ ግን ያው እነሱም የተራራጡ ነው ነው በሁለት በኩል እነዘላለምም ዘላለም ያው አይታችዋ ዘላለም ናት ያለበት ቦታ ፈለጋ ሲሄዱ ወደ ገዳ ምናምን እየሄደ እየፈለገ ነው እንግዲህ፣ በሁለት ቦታ የተሰራ ነው። እሷን መስጊድ ለመውሰድ ማለት ነው፣ ወደ ውጭ ለመላክ ብዙ የተራራጡ ነው። ዘላለም በአንድ በኩል፣ ሌሎ በአንድ በኩል የሰሩ ነው፣ የተራራጡ ነው ማለት ነው። አላ ያግዛቸው እውነት። መልካም ነገር የራስ ነው፣ መልካም ስራ የራስ ነው፣ ለማንም አይደለም። መልካም ነገር ከሰራችሁ ይከተላችኋል ማለት ነው። እናንተ አላህ ይከተላችሁ ማለት ነው። አላህ ይጠብቃችሁ። ሰው ክፉ ነው፣ ብዙ ነገር ለማድረግ ይፈልጋል። ግን አላህ እናንተ ይጠብቃችሁ። ጥሩ ሰው ጥሩ ነገር ያረጋችሁን